በባሌም በቦሌም ቀይ ባህር በቦሌም በባሌም ኢትዮጵያ የባህር በር ባለቤት ትሆናለች። ከ10 ዓመት በኋላ የኢትዮጵያ ሕዝብ ብዛት ሁለት መቶ ሚሊዮን ሊደርስ ይችላል። ሁለት መቶ ሚሊዮን ሕዝብ በሁለት ሚሊዮን ሕዝብ መታፈን የለበትም። ሀገራችን የተፈጥሮ ሀብቷን እንዳትጠቀም በውስጣዊ ግጭት እንድታተኩርና ለዘመናት በድህነት ኋላ ቀርነት እንድትቆይ የሚፈልጉ ታሪካዊ ጠላቶቻችን ሴራ በጀግናው ሰራዊታችን ጀግንነት በመላ ህዝባችን ድጋፍና በመሪዎቻችን በሳል አመራር ሰጭነት በመበጣጠስ ወደ ሰላምና ልማት እየተሸጋገርን እንገኛለን። የተፈጥሮ ሀብታችንን ተጠቅመን እንዳንበለጽግ የምስሩ ታሪካዊ ጠላቶቻችንና የባይዳን አቤቱ ባይ ኃይሎችን እኩይ ሴራ በማክሸፍ የልማት የሰላምና የመስራራት መንገዳችንን ጀምረናል። ላለፉት ሰላሳ ዓመታት ተኝተናል። አሁን ግን ለአንተኛ እንደ ሀገር ነፍተናል። የሀገራችን የህልውና ጥያቄ የሆነውን የሰላም የልማትና የባህር በር ተጠቃሚነት እናሳካለን። ፊልድ ማርሻል ብርሃኑ ጁላ ዛሬ በመቶ አስራ ስምንተኛው የመከላከያ ሰራዊት ቀን በዓል ላይ ከተናገሩት። ሚኪታ ቦረንፎን ሰብስክራይብ በማድረግ ወቅታዊነታችን መረጃ አገኘ። ሰላም ቆዩልኝ።